አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የፒላር ሚዲያ ቤተሰቦች። እነሆ የሰአቱ የፒላር መረጃ ማሰማት ጀመር። ሁለታችሁን ጋዝናችኋል። መልካም ቆይታ። ጠቅሚያም አበይት ነጥቦቹን፣ የኢትዮጵያ መንግስት አንደኛው የህወሓት ክንፍ ከውጭ ኃይሎች ጋር ግንኙነት አለው ሲል ከሰሰ። የአማራ ክልል መንግስት ተርጻፍ ያለው ብሎ በማወጅ የመጀመሪያውን እርምጃ እንዲወስድ ሀገራዊ ምክክር ኮሚሽን ጠየቀ። የካናዳ መንግስት ዜጎቹ ወደ ትግራይ ክልል እንዳይሄዱ ማስጠንቀቂያ ሰጠ ከውጭ የራሽያው ፕሬዚዳንት ቭላድሚር ፑቲን ከዩክሬን ጋር ለሚደረግ የተኩስ አቁም ከበድ ያሉ ቅድመ ሁኔታዎችን አስቀመጡ ዜናውን በዝርዝር ናስ የአማራ ክልል መንግስት ተኩስ አቁም ያለው ብሎ በማወጅ የመጀመሪያውን እርምጃ እንዲወስድ የሀገራዊ ምክክር ኮሚሽን ጠየቀ የፖለቲካ እስረኞች እንዲፈቱና በክልሉ ያለው ግጭት እንዲቆምም ኮሚሽኑ መጠየቁ ተነግረዋል በዋና ኮሚሽን መስፍን አርያ የተመራው የኮሚሽኑ ልኡክ ትላንት መጋቢት አራት 2017 ዓ.ም ወደ አማራ ክልል ባህር ዳር ከተማ አቅንቶ ከክልሉ ርዕሰ መስተዳደርና ሌሎች የሥራ ኃላፊዎች ጋር ውይይት ማድረጉ ተነግሯል። የክልሉ ርዕሰ መስተዳደር አቶ ረጋ ከበደ በተገኙበት በዚህ ውይይት የኮሚሽኑ የእስካሁኑ ሥራዎች በዋና ኮሚሽን መስፍን አርያ የቀረበ ሲሆን የክልሉ አመራሮች ስለ ኮሚሽኑ ስራ እንቅስቃሴ ግንዛቤ መስጠቱ ተነግሯል። በክልሉ ታጥቀው የሚንቀሳቀሱ ኃይላት ወደ ሰላም ንግግር እንዲመጡ የክልሉ መንግስት እያደረገ ያለውን የሰላም ጥሪ ጥረት ያደነቀው የኮሚሽኑ ልኡካን ሆኖም አሁን መስራት አለባቸው ያላቸውን ስራዎች ጠቁመዋል። ኮሚሽኑ ምክክሩን አካታች በሆነ ሁኔታ ማከናወን እንዲችል በማንኛውም አካባቢ የፖለቲካ ጉዳዮች ምክንያት የታሰሩ እስረኞች እንዲፈቱ የክልሉ መንግስት በራሱ በኩል እርምጃ እንዲወስድ፣ እንዲሁም በሌሎች ላይም ግፊት እንዲያደርግ ልዑካኑ ጠይቋል ተብለዋል። በክልሉ ያለው ግጭት ቆሞ አስቸኳይ ምክክር ሁኔታ እንዲኖር ራሱ የክልሉ መንግስት ተኩስ አቁም ያለው ብሎ በማወጅ የመጀመሪያውን እርምጃ እንዲወስድም ነው የኮሚሽኑ ልዑክ አጽንኦት ሰጥቶት የጠየቀው። የካናዳ መንግስት ዜጎቹ ወደ ትግራይ ክልል እንዳይሄዱ ማስጠንቀቂያ ሰጠ። በዚህ ማስጠንቀቂያው በኢትዮጵያ ትግራይ ክልል ውስጥ የጦር መሳሪያ ግጭት፣ ህዝባዊ አለመረጋጋት፣ ያልተጠበቀ የደህንነት ሁኔታ መኖሩን ገልጾ ካናዳውያን ወደዛ ፍጹም መሄድ እንደሌለባቸው አሳስቧል። ሁለት ዓመት ያህል የኢትዮጵያ ፌዴራል መንግሥትና ህወሓት ያደረጉትን ጦርነት ተከትሎ በፕሬቶሪያው የተኩስ አቁም ስምምነት መፈረሙን ያወሳው የካናዳዊ ውጭ ጉዳይ ሚኒስቴር ይሁንና ስምነቱ ሙሉ በሙሉ ተፈጻሚ አለመሆኑ በክልሉ ያለውን ሁኔታ የተረጋጋ እንዳላደረገው አስረድተዋል። ሰሞኑን ደግሞ በህወሓት የተፈጠረው ውስጣዊ የፖለቲካ ግጭትና ሁኔታውን እንዳባባሰው ገልጾ በእነዚህም አንደኛው የህወሓት አንጃ ቁልፍ የሚባሉ ቦታዎችን መቋጠሩን አስረድቷል። ከነዚህ መካከል አዲግራት፣ አዲጉዱም፣ እዳጋ ሐሙስና መቀሌ እንደሚገኙበት ጠቅሷል። እነዚህ ከተሞች ለመቋጠር በተደረገው ጥረት የተኩስ ልውውጥ መከናወኑን በዚህም ሰላማዊ ሰዎች መጎዳታቸውን ገልጾ በአሁኑ ወቅት በክልሉ ያለ ሁኔታ ውጥረት እንዳለበት አስታውቋል። የካናዳ መንግስት ዛሬ ባወጣው በዚህ ማስጠንቀቂያ በትግራይ ክልል ዜጎቹ ፍጹም እንዳይጓዙ የከለከለ ሲሆን በአጠቃላይ በኢትዮጵያ ዳግም ለወሳኝ ስራ ጉዳይ ካልሆነ በስተቀር እንዳይሄዱ ምክር ለግሷል። ይህን ምክር ግን አዲስ አበባ እንደማያካትት ነው የገለጸው። የኢትዮጵያ መንግሥት አንደኛው የህወሓት ክንፍ ከውጪ ኃይሎች ጋር ግንኙነት አለው ሲል ከሰሰ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ይህን ያሉት ዓርብ አዲስ አበባ ውስጥ ከትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ጋር በክልሉ ስላለው ሁኔታ ለዲፕሎማቶች ማብራሪያ በሰጡበት ጊዜ ነው። ሚኒስትሩ ይህንና ሌሎችም ክሶች በህወሓት አንደኛው ወገን ላይ ባቀረቡበት ጊዜ ግንኙነቱ ከየትኛው የውጭ ኃይል ጋር የተደረገ መሆኑን በስም አልጠቀሱም። በህወሓት አምራሮች መካከል ያለው አለመግባባት በተባባሰበት ባለፉት ወራት በድርጅቱ ሊቀመንበር የሚመራው የህወሓት አንጃ ከኤርትራ ጋር ግንኙነት እያደረገ መሆኑን ተጠቅሶ በተደጋጋሚ ሲከሰስ ቆይቷል። አቶ ጌታቸው ረዳም ከዚህ ቀደም በሰጡት መግለጫ ላይ አንዳንድ የህወሓት ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር ግንኙነት እያደረጉ ናቸው ሲሉ መክሰሳቸው ይታወቃል። በደብረ ጽዮን የሚመራው ቡድን ግን እየቀረበበት ያለውን ይህን ክስ በተደጋጋሚ እያስተባበለ ይገኛል። ተቀማጭነታቸው አዲስ አበባ ለሆኑት ዲፕሎማቶች በተሰጠው ማብራሪያ ላይ የኢትዮጵያ መንግስት አንደኛው የህወሓት ክንፍ ከውጭ ኃይሎች ጋር ግንኙነት ከመፍጠር በተጨማሪ ግጭት ለመቀስቀስ ሙከራ እያደረገ ነው ተብሎ ተወቅሰዋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ መንግስታቸው በትግራይ ክልል የተከሰተውን ወቅታዊ ሁኔታ በቅርበት የተከታተለ መሆኑን አመልክተው አንደኛው የህወሓት ክንፍ ጊዜያዊ መንግስት በግልጽ ኃይል ተጠቅሞ ለመናድ እየሞከረ ነው ብለዋል። ላለፉት ጥቂት ወራት በህዝባዊ ወያኔ ሓርነት ትግራይ አመራሮች መካከል የነበረው ውጥረት ከመካሰስ አልፎ በመሳሪያ በታገዘ ሁኔታ የአስተዳደር ተቋማትን መቋጠር ደረጃ ላይ ደርሷል ተብሏል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የክልሉን ጊዜያዊ አስተዳደር ተሿሚዎች በመሻር የራሱን ኃላፊዎች መሾሙ ጀምሯል። ከስድስት ወራት በፊት በደብረጽዮን የሚመራው የህወሓት ቡድን ጊዜያዊ አስተዳደሩ አመራሮችን በአስተዳደሩ የተሾሙ ኃላፊዎችን እንደማይወክሉት ገልጾ ነበረ። የድርጅቱ ሊቀመንበር ዶክተር ደብረጽዮን ባለፈው ዓመት መጨረሻ በተካሄደው 14ኛው የህወሓት ጉባኤ ያልተገኙና በክልሉ ጊዜያዊ አስተዳደር ያሉ የማዕከላዊ ኮሚቴ አባላትና ስራ አስፈጻሚዎችን ድርጅቱን እንደማይወክሉ አስታውቆ እንደነበር አይዘነጋም። የኢትዮጵያ ውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ለዲፕሎማቶች በሰጡት መግለጫ አንደኛው የፓርቲ ክንፍ በግልጽ አመፅ የሚቀሰቅስ የፕሮፓጋንዳ እየነዛ እንዲሁም አመፅ በመቀስቀስ ወደ ግጭት ለመግባት እየሞከረ ነው ብለዋል። ሚኒስትሩ እንደሚሉት በፕሪቶሪያ ስምምነት መሰረት መተግበር የነበረባቸው የሀገር ውስጥ ተፈናቃዮችን መመለስና ታጣቂዎችን ትጥቅ ማስፈታት እንዲሁም ማቋቋም በፓርቲው አባላት ምክንያት ተስተጓጉሏል ብለዋል። ላለፉት ጥቂት ወራት ህዝባዊ ወያነ ሓርነት ትግራይ አመራሮች መካከል የነበረው ውጥረት ከመካሰስ አልፎም በመሳሪያ በታገዘ ሁኔታ የአስተዳደር ተቋማትን መቋጠር ደረጃ ላይ ደርሷል ተብለዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የክልሉ ጊዜያዊ አስተዳደር ተሿሚዎች በመሻር የራሱን ኃላፊዎች መሾም ጀምሯል። ከስድስት ወራት በፊት በደብረጽዮን የሚመራው የህወሓት ቡድን የጊዜው አስተዳደሩ አመራሮችና በአስተዳደሩ የተሾሙ ኃላፊዎችን እንደማይወክሉት ተገልጾ ነበረ። የድርጅቱ ሊቀመንበር ዶክተር ደብረጽዮን ባለፉት ዓመት መጨረሻ በተካሄዱ አስራተኛው የህወሓት ጉባኤ ያልተገኙና በክልሉ ጊዜያዊ አስተዳደር ያሉ የማዕከላዊ ኮሚቴ አባላት እና ስራ አስፈጻሚዎች ድርጅቱ እንደማይወክሉ አስታውቆ እንደነበር አይዘነጋም። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለዲፕሎማቶች በሰጡት መግለጫ አንደኛው የፓርቲ ክንፍ በግልጽ አመ የሚቀሰቅስ ፕሮፓጋንዳ እየነዛ እንዲሁም አመጽ በመቀጥቀስ ወደ ግጭት ለመግባት ሙከራ እያደረገ ነው ብለዋል። ሚኒስተሩ እንደሚሉት በፕሪቶሪያ ስምምነት መሰረት መተግበር የነበረባቸው የሀገር ውስጥ ተፈናቃዮችን መመለስና ታጣቂዎችን ማስፈታት እንዲሁም ማቋቋም በፓርቲው አባላት ምክንያት ተታግሏል ሲሉ ከሰዋል። ከዚህ በተጨማሪ የብሔራዊ ምርጫ ቦርድ መመሪያዎችን አንቀበልም ብለዋል በማለት የፕሪቶሪያ ስምምነትን ችላ እንዳሉ ተናግረዋል። ሚኒስተሩ እንደሚሉት ለሰሜን ኢትዮጵያ ጦርነት መቆም ምክንያት የሆነው የፕሪቶሪያ ስምምነት ሁሉ አካላት በሀገሪቱ ህግና መመሪያ እንዲተዳደሩ ህግ እንዲያከብሩ እንዲሁም ከህገ መንግስቱ መሰረት የተቋቋሙ ተቋማትን መመሪያ እንዲከተሉ ያሳስባል። ጌዲዮን በስብሰባ አዳራሹ ለተገኙ ዲፕሎማቶች ባስተላለፉት መልእክት የውጭ ሀገራትና ዓለም አቀፍ ተቋማት የሚያወጧቸውን መግለጫዎች ሁለቱን አካላት የሚወቅሱ ናቸው። ነገር ግን የብረቱራም ስምምነት ችላ ያለ እንዲሁም ዓመፅ እየቀሰቀሰ ያለው አንደኛው አካል ነው ብለዋል። ሚኒስቴሩ የፌዴራል መንግስት ሁኔታውን በጥንቃቄ የተመለከተ መሆኑን ተናግረዋል። ያለንን አቅም ተጠቅመን የፕሪቶሪያ ስምምነትን ተግባራዊ እንዲሆን የተኩስ አቁም እንዲቀጥልና በሰሜናዊ ኢትዮጵያ ሰላም እንዲሰፍን እናደርጋለን ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በትግራይ የተከሰተው ቀውስ ከተባባሰ በኋላ ወደ አዲስ አበባ በማቅናት ከጠቅላይ ሚኒስትር አብይ አህመድ ጋር እንደሚወያዩ ተዘግቧል። አቶ ጌታቸው ረዳ ሐሙስ አዲስ አበባ በሰጡት መግለጫ ሚኒስትሩ የህዝቡን ሰላም፣ የፕሪቶሪያን ስምምነት፣ የሀገሪቱን መረጋጋትና እንደ መያዣ ከተጠቀመ አካል ጋር እንዳይደራደሩ ጠይቀዋል። የጊዜያዊ አስተዳደሩ ፕሬዝዳንት ከቢቢሲ ጋር በነበራቸው ቆይታ የህወሓት ሊቀመንበር ደብረ ጽዮን ገብረ ሚካኤል የሚመሩት ቡድን እየወሰደ ያለው እርምጃ እብደት በማለት ድርጊቱ ክልሉን ወደ አደገኛ ሁኔታ ሊወስደው ይችላል ሲሉ አስጠንቅቀዋል። ለውጭ ከትንታኔ ከያዝናቸው ዜናት መካከል የራሽዋ ፕሬዝዳንት ከዩክሬን ጋር ለሚደረግ የተኩስ አቁም ከበድ ያሉ ቅድመ ሁኔታዎችን አስቀመጡ። የራሽያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ጋር እንዲደረስ የታቀደውን የተኩስ አቁም ሀሳብ እንደሚስማሙበት ቢገልጹም በርካታ ጥያቄዎች የጫሩ ከባድ ቅድመ ሁኔታዎችን አስቀምጠዋል። የራሽያው ፕሬዝዳንት በጉዳዩ ዙሪያ ምላሽ የሰጡት በዚህ ሳምንት መጀመሪያ ዩክሬን ከአሜሪካ ጋር ባደረገችው ውይይት የቀረበውን የ30 ቀናት የተኩስ አቁም እቅድ መቀበሏን ተከትሎ ነው። የዩክሬኑ ፕሬዝዳንት ቭሎዲሚር ዜሌንስኪ በእቅዱ ዙሪያ ፑቲን የሰጡት ምላሽ የማይጨበጥ ከማለ ባለፈ በራሽያ ላይ ተጨማሪ ማዕቀብ እንዲጣል ጠይቀዋል። ይህ በእንዲህ እንዳለ አሜሪካ በራሻ የነዳጅ የጋዝና የባንክ ዘርፎች ላይ ተጨማሪ ማዕቀብ ጥላለች። ፑቲን ሐሙስ ዕለት በሞስኮ በተካሄደው ጋዜጣዊ መግለጫ ላይ የተኩስ አቁም ሀሳቡን ትክክለኛ ሲሆን፣ እኛም እንደግፈዋለን። ነገር ግን ልንወያይባቸው የሚገቡ ጥያቄዎች አሉ ብለዋል። የተኩስ አቁም ስምምነቱ ወደ ዘላቂ ሰላም ሊያመራና የዚህን ቀውስ መንሴ ማስወገድ ሊኖርበት ይገባል ብለዋል። ከአሜሪካኑ አገሮቻችን ጋር መደራደር አለብን። ምናልባትም ወደ ዶናልድ ትራምፕ ስልክ እደውላለሁ ብለዋል። ለዩክሬን ወገን ለሰላሳ ቀናት የሚቆይ የተኩስ አቁም ስምምነት መደረጉ ጥሩ ነው ሲሉ ፑቲን አክለዋል። እኛ ብንፈልገውም ግን ልዩነቶች አሉን ሲሉም ተናግረዋል። ዩክሬን ባለፈው ዓመት በወታደራዊ ዘመቻ በማድረግ የተወሰነ አካባቢ የተቋጠረችበት የኩራስክ ግዛት አንደኛው ርዕሰ ጉዳይ መሆኑን ፑቲን ተናግረዋል። ራሽያ ኩረስክን ሙሉ በሙሉ ተቋጥራለች ከማለት ባለፈ በስፍራው ያሉ የዩክሬን ወታደሮች ተቋጥረዋል ብለዋል ለመውጣት የሞከሩ ቢሆንም እኛ ግን ተቋጥረናል። መሳሪያቸውን በየቦታው ጥለዋል። ኩርስክ ውስጥ ለዩክሬንውያን ሁለት አማራጮች ብቻ አሉ እጅ መስጠት ወይም መሞት ብለዋል ፑቲን። የተኩስ አቁሙ እንዴት እንደሚሰራ የቀረቡ አንዳንድ ጥያቄዎችን ሲገልጹም፣ እነዚያ 30 ቀናት እንዴት ጥቅም ላይ ይውላሉ? ዩክሬን እንድትደራጅ ነው እንድታጠቅ ነው ሰዎችን ለማሰልጠን ነው ወይስ እነዚህ ነገሮች አይሆኑም? እንዴትስ ቁጥጥር ይደረግባታል? ሲሉ ጠይቀዋል ትግሉ እንዲቆም ማን ነው ትዕዛዙን የሚሰጠው? ምንስ ዋጋ ያስከፍላል? ከ2000 ኪሎ ሜትር በላይ በሚሆነው ስፍራ ማን የተኩስ አቁሙን እንዳፈረሰ ማን ነው የሚወስነው? እነዚህ ሁሉ ጥያቄዎች ከሁለቱ ወገን ጥንቃቄ የተሞላበት ሥራ ይጠይቃል ብለዋል ፑቲን። በቀጥታ አልቀበለውም አልልም፣ ነገር ግን በተግባር ውድቅ ለማድረግ እያዘጋጀን ነው ሲሉ ዘለንስኪ በምሽት በሚተላለፉበት የቪዲዮ መልዕክታቸው ላይ ተናግረዋል። ፑቲን በእርግጥ ይህ ጦርነት መቀጠልና ዩክሬንያንን መግደል እንደሚፈልግ በቀጥታ ለፕሬዝዳንት ትራምፕ ለመናገር ይፈራል ሲሉ ዘሌንስኪ ተችተዋል። አሜሪካና እስራኤል ፍልስጤማውያንን ከጋዛ ወደ ምስራቅ አፍሪካ ለመውሰድ ፍላጎት እንዳላቸው ተገለጸ። አሜሪካና እስራኤል የፍልስጤማውያንን ከጋዛ ሰርጥ ወደ ሱዳን፣ ሶማሊያና ሶማሊላንድ ግዛት ለማስፈር ውጥን እንዳላቸው እየተነገረ ነው። ይህም የዶናልድ ትራምፕ ፍልስጤማውያን ከጋዛ የማስወጣት ውጥን ውጤት ነው ተብለዋል። የአሜሪካና የእስራኤል እቅድን ተመልክቶ ውይይት መደረጉን ስማቸው እንዳይገለጽ የፈለጉ የአሜሪካና የእስራኤል ባለስልጣናት ነግሮኛል ሲል አሶሼትድ ፕሬስ ዘግበዋል። የሱዳን ባለስልጣናት ከአሜሪካ የተነሳውን የምክር ሀሳብ ውድቅ ማድረጋቸውን ሲነገር፣ የሶማሌና የሶማሊያን ባለስልጣናት ግን ሚስጢራዊ ከተባለው ዲፕሎማሲያዊ ውይይት ጋር ምንም አይነት ግንኙነት እንደሌላቸውና ስለ ጉዳዩ እንደማያውቁ መናገራቸውን ዘገባ አመልክቷል። ውይቱ በምን ደረጃ ላይ ይገኛል የሚለውን በተመለከተ እስካሁን ዝርዝር መረጃዎች አልወጡም። ዶናልድ ትራምፕ በትላንትና ሁለት ጋዛውያንን ማንም አያፈናቅላቸውም ሲሉ መደምጣቸው ይታወሳል። የያዝነው የሰዓቱ መረጃ በዚሁ አጠናቀናል። ስላዳምጣችሁን እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ በማድረግ አጋርታችሁን ይግለጹልን።